ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። ሰላም ጤና ይስጠልን። የተከብራችሁ የሆሳና ሊንክ ዩቱብ ቻናል ለቤተሰቦቻችን፣ ሀገር ውስጥም ከሀገር ውጭም ያላችሁ ባላችሁበት፣ ዓለም ሁሉ የፈጣሪ ሰላም እንዲበዛ ምኞታችን ነው። እነሆ በአሁኑ ሰዓት ተወዳጁ ቲክታክር አዶናይ ለሴፉ ፋንታሁን አጠር ባለ መልኩ በራሱ ቲክታክ ፕላትፎርም ላይ እነሆ፣ አዶናይ በግልጽ ሴፉ ፋንታሁን በጣም ነው ማከብር አንተን እያየው ነው ያደግኩት። ነገር ግን ግን ባሳለፍነው ሳምንት ያቀረብከውን ጥሪ አልቀበልም። እኔ በአንተ ፕሮግራም ላይ ማልቀርብበት ብዙ ምክንያቶች አሉ በማለት አዶናይ ምክንያቶቹን አስፍሯል። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ፣ ስልክ፣ አንደኛ በክብር አላወራኝም፣ ችላ ብላኛል። ቢዚ ሆነ ሊሆን ይችላል ወይም ሌላ ሀሳብ ነው ኖሮ ሊሆን ይችላል በጥሩ ነገር ምንወሰደው የአብሮነት ቆይታችሁን ከኛ ጋር ካረጋችሁ፣ አዶናይ በሰይፉ ፋንታሁ ሾው ላይ የማይቀርብበትን ምክንያት ያሰፈረውን ቪዲዮ ወደ እናንተ በአጭሩ የምናስተላልፍ ነው የሚሆነው። አሁንም አብራችን ቆዩ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ። እስከ ዝግጅቱ መጨረሻ ድረስ የተመረጡት ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መቶ የምረጡኝ ቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽ እና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ፣ አንደኛ በክብር አላወራኝም፣ ችላ ብላኛል ቢዚ ሆኖ ሊሆን ይችላል፣ ወይም ሌላ ሀሳብ ኖሮ ሊሆን ይችላል። በጥሩ ነገር ምኑ ሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ከአንተም እ አክብሬ መጥቼ ነው ወይ ሴፍሻ እንደት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸው፣ እና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለም። ሦስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ የኢንፍሉዌንሰር ደግሞ እኔ ጋ ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ፣ ወዲያውን ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ትልቅ ነገር ነው ያንተ፣ ሴፉ ሸው ማለት ነው። በጣም ሪስፔክት አደርጋለሁ። ግን ከዚህ ሁሉ የደበረ ነገር ምንድን ነው? ከዚህ ሁሉ የደበረ ነገር አይ ቲንክ ዛሬ የተናገርከው አሽሙር አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን ችግሩ ሁላችንም ነጭ በግ እንደሆንና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጽ ሆኜ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ነው ታስረው እራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኝ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ ውጭ፣ እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለህ፣ ሴፉ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎዶሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው ግን አይ ቲንክ በጥሩ እናስበውና ዮኒማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎስ ያ መጥፎ የሚባለው ያ ገመና ወይም መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ ግን ጥሩ ነገሩ አይተህ ወደ ሸውክ አቀረብከው ማለት ነው ችግሩ ግን እኔ ላይ እሱ ነገር አደረ አላደረግም አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንት የዋገመና ያልካት ነገር ጠርጠቅ የተናገርከው ነገር ተናግራል። ሶ ምን ልልህ ነው የምፈልገው ወደ አንተ ሸው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን፣ ኦፍኮርስ እወድሃለሁ፣ አከብራለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ይነው ከጥሩነቴ መጥፎነቴ መርጠቅ ስላየክ ደብሮኛል። ያንተ ምርጫ ነው ኦፍኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል። ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለዋ ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነጻነት አለው። ምንም ምረጡኝ ብዬ አልተናገርኩም። እኔ ማለት ነው መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ ሰው የዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦልሬዲ ወድቄ ነበረ አሁን ተነስቻለሁ። ሜይ ቢ ልወድቅም ይችላለሁ። ከዚህ ዓለም ነገር ተላቅ ያለው፣ ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ምርጫ ቀስቀሳ አያስፈልገኝም። እኔ ልልህ ፈልጌ ነው እና ሜይ ቢ የሰው መጥፎ ነገር ላይ የተትንጥ የሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ይሁን ይማኛ ብዙ ነገርን ቢሰራ እኔ ማይለጥ እቺ ጥሩ ነገር ነው which is አንዳንዴ ያስቀኛል። ገባ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም ወደ ይህ የተከበራችሁ የሆሳና ሊንክ አድማጭ ተመልካቾቻችን እስከ ፕሮግራም ፍጻሜ የአብሮነት ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ግን እናመሰግናለን። የዛሬውን ቪዲዮ በተመለከተ እንደተለመደም ሀሳብ አስተያየታችሁን በሀሳብ መስጫ ስር ላይ እንድታስቀምጡ በአክብሮት እንጠይቃለን። እነሆ አዶናይ በይፋ በራሱ ቲክታክ ፕላትፎርም ሰይፉ ፋንታሁን ላቀረበው ጥያቄ እንደማይቀርብና ጥያቄውንም እንደማይቀበል በግልጽ ሀሳቡን አስፍሯል። ቀጣይ አዶናይ ሀሳቡን ቀይሮ በሴፉ ፋንታሁን ሸው ላይ ይቀርብ ቢሆን የህብዞች ጥያቄ ነው። እናንተስ አዶናይ በሴፉ ሸው ላይ መቅረብ አለበት ብላችሁ ታስባላችሁ? ሀሳብ አስቴታችሁን ኮሜንት ላይ እንድታስቀምጡ በአክብሮት የምናሳስበው ነው የሚሆነው የአብሮነት ቆይታችሁ ከኛ ጋር ስላደረጋችሁ እጅግ ያገና አመሰግናለን። መልካም ቆይታ።